ሰላም ጤና ይስጥልኝ። የሳምንቱን አበይት ዜናዎች ይዘን ቀርበናል። በቅድሚያ ያማራ ርዕሶቹን ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ ተመረጠች። አራተኛው ዓለም አቀፍ የማዕድንና የቴክኖሎጂ ኤክስፖ በአዲስ አበባ ተከፈተ። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ የተገነባው የብራውን ፉድ የበቆሎ ብቅልና የአልሚ የምግብ ማምረቻ ፋብሪካ መመረቁን አስመልክቶ ዝርዝር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ሰላሳኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 30 በብራዚል ቤሌም እየተካሄደ ይገኛል። በጉባኤው ላይ የኢነርጂ ኢንዱስትሪና የትራንስፖርት ስርዓቶች ሽግግርን ማፋጠን በዚህም የታዳሽ ኃይልን በሶስት እጥፍ መጨመር የኢነርጂ ዓለም አቀፍ ተደራሽነትን ማረጋገጥና የበካይ ጋዞችን በጊዜ ሂደት መጠቀም ማቆም ላይ ያተኮሩ ውይይቶች እየተካሄዱ ይገኛሉ። ተፈጥሮን፣ ደኖችን፣ ውቅያኖሶችንና የብዛ ህይወት ሀብቶችን መጠበቅና ወደ ቀደመ ይዞታቸው መመለስ የደን ጭፍጨፋን ማስቆምና የተጎዱ ስነ ምህዳሮችን ዳግም እንዲያገግሙ ማድረግ የጉባኤው የውይይት ዋና አጀንዳም ነበሩ። ኢትዮጵያ ከሁለት ዓመታት በኋላ የሚካሄደውን የዓለማችን ዋነኛ የተባበሩት መንግስታት ድርጅት የአየር ፀባይ ለውጥ ጉባኤ እንድታስተናግድ በብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ መመረጧ የተሰማው በተያያዘው ሳምንት ነው። ኮፕ በመባል የሚታወቀውና በየዓመቱ የሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ ዘመን አቆጣጠር በ2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትና በአውሮፓውያኑ ዘመን አቆጣጠር በ2027 የሚካሄደውን ጉባኤ እንድታስተናግድ የአፍሪካ ሀገራትን ድጋፍ አግኝታለች። በጉባኤው ከአሜሪካ በስተቀር መላው የዓለም ሀገራትና ሌሎች በአስር ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችንና ስምምነቶች የሚደርሱበት ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧን በጉባኤው አጀንዳና ማብቂያ ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት ያደርጋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ ኮፕ 32ን እንድታስተናግድ ዓለም አቀፉ ማህበረሰብ ትልቅ ኃላፊነት ስለሰጠን ክብር ይሰማናል ብለዋል። አፍሪካ በ2025 በተባበሩት መንግስታት የአየር ንብረት ለውጥ ኮንፈረንስን ኮፕ 30 ላይ በብራዚል በአንድ ድምፅ ትናገራለች፣ ዓለምም አድምጧል ብለዋል። እንዲሁም ኢትዮጵያ ኮፕ 32ቱን ለማስተናገድ ያቀረበችውን ጥያቄ ሙሉ በሙሉ ለደገፉ የአፍሪካ ሀገራት ተወካዮች ምስጋናን አቅርበዋል። በሰው ልጆች ኑሮ በጣም አንገብጋቢ ከሆኑ ተግዳሮቶች መካከል አንዱን ለመቅረፍ እንዲቻል የጋራ ጥረቶችን ለመምራት እድሉን ስላገኘን አመስጋኞች ነን ብለዋል። ዓለም አቀፍ ማህበረሰብ ይህን ትልቅ ኃላፊነት ስለሰጠን ክብር ይተሰማናል ያሉት ጠቅላይ ሚኒስትሩ ይህንን እውቅና ኢትዮጵያ በአየር ንብረት ለውጥ ላይ ቁርጠኛ እርምጃ አመራር፣ ብሎም ዋና ዋና ዓለም አቀፍ ዝግጅቶችን የማስተናገድ የዳበረ አቅም ያሳያል ሲሉም በአጽንኦት ገልጸዋል። በመሆኑም ኢትዮጵያ በምታስተናግደው ኮፕ 32 መድረክ በአየር ንብረት ለውጥ ላይ የጋራ እርምጃን የሚያበረታታ ጠንካራና ትርጉም ያለው ውጤት ለማምጣት ሙሉ በሙሉ ቁርጠኛ መሆኗን አረጋግጠዋል። የተያዘው ሳምንት ሁለተኛው አበይት እውነት አራተኛው ዓለም አቀፍ የማዕድንና የቴክኖሎጂ ኤክስፖ በአዲስ አበባ መከፈቱን ይቃኛል። ኢትዮጵያ በበርካታ የተፈጥሮ ሀብቶች የታደለች ሀገር ናት። ያላትን የተፈጥሮ ሀብት ከራሷ አልፎ ለጎረቤቶቿ የሚተርፍ ቢሆንም በአግባቡ ጥቅም ላይ ሳይውሉ ቆይተዋል። አሁን ለኢትዮጵያ ሳትጠቀምባቸው የቆዩትን የተፈጥሮ ሀብቶቿን ለመጠቀም የሚያስችል ጉዞ መጀመሪያ ይታወቃል። ማዕድን ልዩ ትኩረት ከተሰጣቸው ከአምስቱ ብዝሃ ዘርፎች መካከል አንዱ መሆኑም እንዲሁ። በቅርቡ ይፋ የተደረጉ ትልቅ የተፈጥሮ ጋዝ፣ የቱሪዝም፣ የኤሌክትሪክ መሰረተ ልማትና በተለያዩ ዘርፎች ላይ ተግባር የተደረገው ያሉ ተስፋ ሰጪ ግዙፍ ፕሮጀክቶች የተፈጥሮ ሀብትን በስፋት መጠቀም የምንችልበት አቅም እንዳለን ያሳዩ ናቸው። ኢትዮጵያ በከፍተኛ የውጭ ምንዛር የምታስገባው የተፈጥሮ ጋዝ በዚህ ዓመት መጀመሪያ ላይ ማምረት መጀመሯም ይታወቃል። በኮንስትራክሽንም ኢንዱስትሪው በተሰራው ስራ ለውጥ እየታየ መሆኑም እንዲሁ። ባለሀብቶች በዘርፉ ኢንቨስት እንዲያደርጉም የተለያዩ ማበረታቻዎች እየተደረጉ መሆኑም ታውቋል።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 መጠነ ሰፊ የኢንቨስትመንት እድሎች እንዳሏት አውስተዋል። ኢትዮጵያ መንግስት የማዕድን ዘርፉን ለሀገራችን ኢኮኖሚ እድገትና ለዜጎች ሁለንተና የብልጽግና እንዲውል የሚያስችሉ እርምጃዎች መውሰዱን ተናግረዋል። ለማዕድን ዘርፉ ብቻ ሳይሆን ለሌሎች ክፍለ ኢኮኖሚዎች ወሳኝ የሆኑ የተለያዩ መሰረተ ልማት ዘርጋታዎች ከፍተኛ በጀት በመመደብ መገንባት ላይ መሆኑን ጠቁመዋል። በታላቁ የኢትዮጵያ ህዳሴ ግድብና በሌሎች የኃይል አማራጮች አማካኝነት የኃይል አቅርቦት በከፍተኛ ሁኔታ እያደገ መሆኑን ገልጸዋል። ዓለም አቀፋዊ ምርጥ ተሞክሮዎችንና አሰራሮችን በመከተል የማዕድን ኢንዱስትሪ ልማታችን ለኢኮኖሚያዊ እድገታችን አስተዋጽኦ ከማበረከት ባለፈ የዜጎችን ህይወት እንዲሻሻል በማድረግ ለመጪው ትውልድም የተሻለች ሀገር ማስረከብ እንችላለን ብለዋል። የማዕድን ዘርፍ ያለውን ያልተነካ እምቅ አቅም እንዲሁም ለሀገራችን ሁለንተናዊ እድገት ሊያበረክት የሚችለው የሚለውን አስተዋጽኦ እንዳይወጣ የሚያደርጉ ተግዳሮቶችን በተቀናጀ፣ በተደራጀና በተናበበ መልክ ለመፍታት የሁሉንም ባለድርሻ አካላት ወሳኝ ተሳትፎና አጋርነት እንደሚጠይቅ ተናግረዋል። በተመሳሳይ በተያዘው ሳምንት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ የተገነባውን የብራውን ፉድ የበቆሎ የብቅልና አልሚ ምግብ ማምረቻ ፋብሪካን መርቀው ከፍተዋል። የደብረ ብርሃን ከተማ የለውጡ መንግስት ለልማት በሰጠው ትኩረት በኢንዱስትሪና ከተማ ልማት ምርታዊ ስኬት ተመዝግቧል። ደብረ ብርሃን በፈጠራ በኢንተርፕራይዝ እና በኢንዱስትሪ ልማት የታሪክ ውርሷን እያስቀጠለች የምትገኝ ሲሆን ባለፉት ዓመታት ከ150 ቢሊዮን ብር በላይ ካፒታል ያስመዘገቡ የአምራች ኢንዱስትሪዎች ወደ ከተማ መግባታቸው ይታወቃል። አምራች ኢንዱስትሪዎቹ ወደ ሙሉ ማምረት ሲገቡ ከ150 ሺህ ለሚልቁ ዜጎች የስራ እድል ለሚፈጥሩም ተነግሯል። ፕሮጀክቶቹ ከ30 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠራቸውንና ወደ ሙሉ ማምረት ሲሸጋገሩ አሀዙ ወደ ወደ 150 ሺ ከፍ እንደሚልም እንዲሁ ምክትል ጠቅላይ ሚኒስትሩ እንዳሉት የደብረ ብርሃን ከተማ የህዝብ ቁርጠኝነትና የኢንዱስትሪ ጥንካሬ የኢትዮጵያ ብልጽግና የቀሬነት ብሩህ ማሳያ ናቸው። በመደመር መንግስት ግልጽ ግብና እይታ መሰረት ስራ በመፍጠርና እድልን በማስፋት የዜጎችን ተጠቃሚነት የሚያንጸባርቁ ኢኮኖሚ እየተገነባ መሆኑን አንስተዋል። የደብረ ብርሃን የኢንዱስትሪ ማዕከልነት የአማራ ክልልን የምርታማነት የራስ መተማመን አቅምን በመገንባት ፋብሪካን ከማቆም የተሻገረ የአዲስ ዘመን ህያው መሰረት እንደሆነም አስረድተዋል። የአማራ ክልል በለም አፈርና ታታሪና ሰው ወዳድ ህዝብ እንዲሁም ጥበበኛ እጆች የታገዙ የመልማት ከፍተኛ አቅም እንዳለው አብራርተዋል። በቀጣይም ክልሉ የታደለውን አቅምና የልማት ጸጋን በአርሶ አደሮች፣ በሰራተኞች፣ በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ እሴት መለወጥ እንደሚገባም አስገንዝበዋል። መንግስትም የኢኮኖሚ እድገት ሰራተኞችን የሚያሳልጡ የመንገድና የኃይል አቅርቦት መሰረተ ልማቶችን፣ የፖሊሲ እርምጃዎችን በመውሰድ የአልሚ ባለሀብቶችን የኢንቨስትመንት ተወዳዳሪነትን የሚያሳድግ ምህዳር እየፈጠረ እንደሚገኝ አብራርተዋል። የብርሃን ምልክት በሆነችው ከተማ ተሰባስበናል ያሉት ምክትል ጠቅላይ ሚኒስትሩ የደብረ ብርሃን ከተማ የህዝብ ቁርጠኝነትና የኢንዱስትሪ ጥንካሬን የኢትዮጵያ ብልጽግና የቀረነት ብሩ ማሳያ ናቸው ብለዋል። ሳምንታዊ አበይት እውነቶቻችን እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።